የተዋሻችሁት ነገር አለ። በወጣትነታቸው ስራ ፈጣሪ የሆኑ ትልልቅ ቦታ ላይ የደረሱ እንዲህ በዚህ እድሜ እንደዚህ ማድረግ ይቻላል፣ እዚህ ቦታ ላይ መድረስ ይቻላል ብላችሁ የምትገረሙባቸው ወጣቶች የሉ? ልክ ነው። ብዙ ጊዜ እኔ የምማስበው ይሄንን ነበር። እና በእነዚህ አመለካከቶች ግን ወይም በዚህ ተግባር ነው እዚህ ቦታ ላይ መድረስ የቻሉት እና እንደውም የጂኢኤም የተባለ ድርጅት ሲናገር ከ15 እስከ 25 ፐርሰንት ድረስ የሚሆኑ ወጣቶች በስራ ፈጣሪነት ውስጥ ይገባሉ ይለናል። እናም በእነዚህ ነጥቦች ምክንያት ነው ይህን አመለካከት በመገንባታቸው ወይም ተግባር በማድረጋቸው ነው እዚህ ቦታ ላይ የደረሱ። አብረን እናያለን፣ ስለ ራዕይ፣ ስለ ህልም፣ ስለ ማርኬቲንግ፣ ስለ ሴልስ። የሚመለከታችሁ ከሆነ ትክክለኛ ቦታ ላይ ነው ያላችሁ። ሰብስክራይብ አድርጋችሁ ተቀላቀሉን። ስሜ ጌትነት ተመስገን ይባላል። ዛሬው ደግሞ ሀሳባችን ላይ በጣም ወሳኝ የሆነው በወጣትነታችን እንዴት ስራ ፈጣሪ መሆን እንችላለን የሚለውን። እነዚህ አመለካከቶችን ከያዘ ማንኛውም ሰው የስራ ፈጣሪነት ባህሪ ማዳበር ይችላል። የምታስቡትን ነገር መገንባት ትችላላችሁ፣ በየትኛውም ሴክተር ላይ። አንደኛው ነጥብ የምናየው ችሎታቸውን የሚያውቁ ሰዎች ናቸው። በደንብ ያላቸውን አቅም የሚረዱ ሰዎች ናቸው ትልልቅ ለውጥ ማምጣት የሚችሉት ለሌሎችም ሰዎች ስራ እድል መፍጠር የሚችሉት ይሄ ማለት ችሎታቸውን ያውቃሉ። አብዛኛው የስራ ፈጣሪ የምንላቸው እና ዛሬ ላይ ቶፕ ብለን የምንጠራቸው ሰዎችን በምናይበት ሰዓት አንዱ ነገር ያደረጉት በወጣትነታቸው እድሜ ላይ ምንድን ነው ከተባለ ችሎታቸውን ያውቁታል። ምን ላይ ጎበዝ እንደሆኑ ያውቁታል። ምን ላይ ጥሩ ነገር መስራት እንደሚችሉ፣ የትኛውን ችግር መፍታት እንደሚችሉ በደንብ ያውቁታል። እና የራሳችሁን አቅም ማወቅ፣ የራሳችሁን ችሎታ ማወቅ አንዱ የስራ ፈጣሪ እንድትሆኑ ያግዛቸዋል። ምክንያቱም ሰው ችሎታው ባለበት ነው አቅሙን ማውጣት የሚችለው ችሎታው ባለበት ትኩረት ያደርጋል። ስለዚህ ትልልቅ ነገሮችን ለማሳካት አቅም ያገኛል ማለት ነው። ምክንያቱም ስራ አይሆንበትም፣ ትግል አይሆንበትም። ኢቭን እያንዳንዱ ቻሌንጅ እንኳን ሲያጋጥመው ኢንጆይ እያደረገው እየተደሰተ ስለሚቀጥል ችሎታቸውን የሚያውቁ ሰዎች ናቸው በትልልቅ ቦታ ላይ ወይም ደግሞ ስራ መፍጠር የቻሉት። እና የዘዲን ካሚልን በምናይበት ሰዓት በጣም አሁን ላይ የምታውቁት ነው እና ኢትዮጵያዊ ስራ ፈጣሪ ወጣት ነው። በልጅነቱ እያደረገ የመጣው ነገር ቢኖር ይሄ ነው። ችሎታውን ለየ። ከዛ በኋላ ትናንሽ ፈጠራዎች የሚባሉ ነገሮችን እየሰራ አለፈ። ከዛ በኋላ በትምህርት ደረጃም ሲንቀሳቀስ በዛ አይነት ሌብል ተንቀሳቅሶ አሁን ላይ ትልልቅ ድርጅቶች፣ ሁለት ሶስት የሚሆኑ ድርጅቶች አሉት። በቃ ምንም አይነት ሚስጥር የለም። የተዋሸነው ነገር ይሄ ነው። አንዱ ምንድን ነው የተዋሸነው ይሄ ለተለዩ ሰዎች ብቻ የተደረገ አድርጎ ነው ብዙ ጊዜ ዲዛይን የምንደረገው። በትምህርት ቤትም መንገድ ስናልፍ፣ በህይወትም መንገድ፣ በሰፈርም ስናልፍ በቃ እነዚህ ሰዎች ራሳቸውን የቻሉ የሆነ ነገር ያላቸው ነው ብለን የምናስበው ነገር። ግን ልክ እንደነሱ እንሆናለን ማለት ሳይሆን የእኛ ችሎታና አቅም ከለየን በኋላ በዛ መንገድ ላይ ስራ መፍጠር እንችላለን፣ ለሌሎችም የእኛንም ደግሞ ወደ ካምፓኒነት መቀየር እንችላለን ማለት ነው። ሌላው የምናየው በዚህ ላይ ወጣት ሆኖ የጀመረው ስለ ፌስቡክ በምናወራበት ሰዓት ይሄም አንዱ ራሱን ችሎታውን እየለየ ሰው ነበር። ማርክ ዛከርበርግን በምናይበት ሰዓት አንድ ያደረገው ነገር ምንድነው? ችሎታው ነበር። ቴክኖሎጂ ላይ በደንብ ፎከስ ሊሆነ ሰው ነው። ምን አይነት ነገር እንደሚወድ ያውቃል። ብዙ ሰዓት ምን ላይ እንደሚያጠፋ ያውቃል። ስለዚህ እሱ ላይ ትኩረት አድርጎ በሚሰራበት ወቅት ከጓደኞቹ ጋር በመሆን የተለያዩ ነገሮችን መስራት ይችለዋል። ሁለተኛው ኃላፊነት የሚወስዱ ሰዎች ናቸው። ቢያንስ የችግሩ አካል ላይሆኑ ይችላሉ፣ ግን የመፍትሄ አካል ናቸው። ስለዚህ ኃላፊነት ይወስዳሉ። ይህኛው ነገር ስለተከሰተ የኔ ጉዳይ አይደለም፣ አያገባኝም ብለው የሚተዉ ሰዎች አሉ። ስራ ፈጣሪ የሚሆኑት ስራ መፍጠር የሚችሉ ሰዎች ኃላፊነት ወስደው ለተከሰተው ችግር በምድሪቱ ላይ ያለው በሀገር ላይ ለተከሰተው ነገር ምን አይነት መፍትሄ ላድርግ፣ የኔ ችሎታ አለ፣ እሱን ችሎታ ደምሬ ከችግሩ ጋር እንዴት ነው መፍትሄ ማውጣት የሚችለው ብለው የሚያስቡና የሚንቀሳቀሱ ሰዎች ናቸው ወደ ስራ ፈጣሪነት ህይወት ውስጥ የሚቀላቀሉት። ሶስተኛ ቴክኖሎጂና ሚዲያን ለራሳቸው ወይም ለስራቸው የሚጠቀሙ ሰዎች ናቸው። አሁን ያለንበት ዘመን የግዴታ የሆነበት ጊዜ ነው። ቴክኖሎጂን መጠቀም አማራጭ አይደለም። ቴክኖሎጂ መጠቀም አማራጭ አይደለም፣ ወይም ደግሞ ሶሻል ሚዲያ መጠቀም አማራጭ አይደለም። ኮኔክሽናችሁን ቢወልድ ማድረግ የምትፈልጉ ከሆነ ሶሻል ሚዲያ መጠቀም አለባችሁ፣ ቴክኖሎጂ መጠቀም አለባችሁ። ቴክኖሎጂን መጠቀም በጣም ወሳኝ የሆነበት ምክንያት ነገሮችን የምናደርግበትን ፍጥነት እየጨመረው ነው የሚሄደው ወይም ደግሞ እኛ የሆነ ነገር ለማዘጋጀት የምንወስደውን ሰው የሰው ብዛት እኛ ያን ነገር ለመስራት የምናወጣውን ኢፈርትና ገንዘብ በአጭሩና በፍጥነት የምናደርግበት መንገድ ቢኖር ቴክኖሎጂ ነው። ስለዚህ አብዛኛው አሁን ላይ ያሉትን የስራ ፈጣሪ ምን ለምንጠራቸው ትልልቅ ቦታ ላይ የደረሱ ሰዎችን አሁን ከበቅርብ ዘመናት ውስጥ ብናይ ቴክኖሎጂን የተጠቀሙ ሰዎች ናቸው። ሶሻል ሚዲያውን የተጠቀሙ ሰዎች ናቸው። እስኪ ጥቀሱልኝ፣ ኮመንት ላይ ያስቀምጡልን። እነማንን ታውቃላችሁ ቴክኖሎጂን በመጠቀም ሚዲያውን በመጠቀም ትልልቅ ቦታ የደረሱ ሰዎችን ኮመንት አድርጉን፣ አብረን መወያየት እንችላለን። የመጨረሻውን አራተኛ ጠንካራ የስራ ፍላጎትና ጽናት ያላቸው ሰዎች ናቸው። ከዚህ ውጭ የትኛውም ሰው ትልልቅ ቦታ ላይ መድረስ አይችልም። ጠንካራ የሥራ ፍላጎት የሌለው ሰው ወይም ደግሞ የማይጸና ሰው በሥራ ፈጣሪነት ውስጥ ሊቆይ አይችልም። ሊጀምር ይችላል፣ ነገር ግን ሊቆይ አይችልም። ስለዚህ አብዛኛውን ውጤታማ የሆኑ ሰዎችን በምናጠናበት ጊዜ የምናየው የምናገኘው ይሄንን ወሳኝ ነጥብ ነው። ጠንካራ የስራ ፍላጎት አላቸው ምን ያህል ሰዓት እያሉ ቁጭ ብለው የሚያዩ ሳይሆኑ፣ በቃ አሁን ልውጣ እያሉ የሚያዩ ሰዎች ሳይሆኑ፣ ነገር ግን ያህን ነገር የጀመሩትን ነገር እስኪጨርሱት ድረስ እስኪያደርጉት ድረስ ግን እጅግ በጣም ጠንካራ የሆነ የስራ ፍላጎት ያላቸው ናቸው። በሌሊት ይነሳሉ፣ አምሽተው ይመለሳሉ። ይህንንም ሲያደርጉ በጣም ፎከስድ ናቸው፣ ለስራው በጣም ጉጉ ናቸው። ስለዚህ እነዚህ ባህሪያት ናቸው እናንተም የሚያግዛችሁ አሁን ወጣት ሆናችሁ ትልልቅ ቦታ ላይ መድረስ የምትፈልጉ ትልልቅ ነገሮችን ማድረግ የምትፈልጉ ከሆነ እነዚህ አራት ነጥቦች እጅግ በጣም ወሳኝ ናቸው። አሁንም የመጨረሻው ያየነው ነገር ምንድነው? ጽናት ነው። ጽናት ማለት ለምትፈልጉት ነገር ለምትወዱት ነገር ጀምራችሁ እስክትጨርስ ውስጥ ያለው ሂደት ነው። አንድ ሰው ጽናትን ማምጣት የሚችለው በፍላጎት ውስጥ ነው። ችሎታችሁን ካወቃችሁ በኋላ ግን እያደረጋችሁ የምትቀጥሉበት መንገድ ቢኖር ደግሞ ምንድነው? ጽናት ነው። ስትጸኑ ነገሩ እስከሚሆን ድረስ ማድረግ ማለት ነው። እስከማይሆን ድረስ ወይም አይቻልም፣ አይሆንም እስኪባል ድረስ ሳይሆን፣ ግን እስኪሆን ድረስ መጨረሻው ላይ ኢማጅን ያደረጋችሁት አይምሯችሁ ላይ ያለ ሀሳብ አለ። መሆን መድረስ የምትፈልጉበት ሀሳብ አለ። እሱን ነገር እስክታዩት ድረስ ውጤቱ እንኳን አሁን እያያችሁት ያለው ነገር ባይመስል፣ ደጋግሙ ደጋግሙ፣ ማድረግ ቦታው ላይ እስክትደርሱ ድረስ መጽናት ይባላል። እያንዳንዱን ነገር እስኪሆን ድረስ ማድረግ ማለት ነው ስለዚህ እነዚህ ነጥቦች ከተከተላችሁና ቁርጠኛ ከሆናችሁ በህይወታችሁ ላይ የትኛውንም አይነት እስፔሻሊ በችሎታችሁና በአቅማችሁ ላይ ስራ መፍጠት ትችላላችሁ ማለት ነው የሁሉንም ነገር መንካት አይደለም የሚያስፈልገው በህይወታችሁ ላይ ግን ችሎታችሁን ማወቅ ከዛ በኋላ እነዚህ ነጥቦች ተከትሎ ወደ ተግባር መግባትና እያንዳንዱ መንገድ ማለፍ ነው የሚጠበቅባችሁ ስለዚህ በዚህ አይነት መንገድ ውስጥ አብዛኛው ሰው ያልፋል አብዛኛው ወጣት ስራ ፈጣሪ መሆን ይችላል። በዚህ መንገድ ላይ እንድናዋያችሁ የምትፈልጉ ከሆነ እኛ አብረናችኋለን። በ0976679668 ላይ ደውሉልን። አብረን ማውራት እንችላለን። እያንዳንዱ ፕሮሰስ አብረን ማሳለፍ እንችላለን። እናውራለን። ላይታፕ ጀኔሬሽን ኦፊሻል ዶት ኮም ላይ ገብታችሁ የምንሰራቸውን የምንሰጣቸውን አገልግሎቶች ማየት ትችላላችሁ። እናመሰግናለን። 7 ሚሊየን ባለራዕይ ታዳጊ ወጣቶችን ለማፍራት እየሰራ ነው። በእርግጥ ይህን ሐሳብ የምትጋሩት ከሆነ ሰብስክራይብ አድርጉ ላይክ አድርጉ እናመሰግናለን መልካም ሳምንት